ሰንተን ወደ ኦርቶዶክሳን በሙሉ ይህ የምትመለከቱት መቤታችን ቅድስት ድንግል ማርያም ከቅዱሳን እናትና አባታ የተወለደችበት ቅዱስ ተራራ ነው። ግቢው ይህን ይመስላል። ሁላችሁም ለበረከት ይድረሳችሁ። በጣም ደስ የሚል ቦታ ነው በእውነት፣ ስትገቡ ሀሴት ነው የምታደርጉት። ይህን ይመስላል። ደስ የሚል ቦታ አለ፣ ሻማ የሚበራበት ቦታ ማለት ነው። ይህም ለበረከት ሻማ የሚያበራበት ቦታ ነው። በተለያየ ምክንያት መምጣት ያልቻላችሁ እዚህ ቦታ ላይ መታችሁ በረከት ማግኘት ትችላላችሁ። እንደምንም ማመቻችታችሁ ማለት ነው። በባ አካባቢ የምትገኙ ኢትዮጵያውያን በምሆን ሁዳ ኢትዮጵያውያን ማለት ነው። ምክንያቱም ቦታው በጣም በረከት የሚገኝበት መሬታቸው ተራራ ስለሆነ ተራራውን ለመውጣት ከዚህ ጋር መጀመር ትችላላችሁ ማለት ነው። ከዚህ ነው የሚጀምረው። ይዘን ወደ ላይ መውጣት እንችላለን ማለት ነው። አሁን ከኒ ጋር ተሳብረን በተለያየ ምክንያት መውጣት ላልቻላችሁ በረከቱ በዚህ ይድረሳችሁ። ነገር ግን ይህን ቦታ መነቷቸው የሜሪካ ሰት ያጡባቸ በጣም ደስ ይላል። ወደ ተራራው እየወጣሁ ነው